ኢሳያስ አፈወርቂ ከባድ የሆነ የመፈንቅለ መንግስት አደጋ አንዣቦበታል። እዚህ ፎቶ ላይ በማስክ ተጠቅልሎ በኮፍያ ተጆብኖ በመነፅር ተከልሎ የምትመለከቱት ሰው ማን ይመስላችኋል? በጣም ከፍተኛ ስጋት ያለባቸው አካላቶች ቶሎ ውጊያው እንዲጀመር ይፈልጋሉ። ህወሓት የራሷ የሆነ የጦርነት ስኬጁል የላት ማሁን ላይ ህወሓት በጣም በሚያሳፍር ሁኔታ ከእሷ በላይ የተነዘዙትን የሻዕቢያ ሰዎች ነው የምትከተለው። የሻዕቢያ ሰዎች ናቸው የሚያዟል። ይኸው አሁን እንኳን መብረቃዊ ጥቃት እንፈጽማለን ብለው አንዱ በወልቃየት ይሁን እያለ ነው፣ አንዱ በአፋር ይሁን እያለ ነው። የሚወሰድባቸውን እርምጃ ሊቋቋሙት አይችሉም። ከባድ ነው የሚሆንባቸው። አሁን ፖለቲካዊ ግለትና ፖለቲካዊ እብደት ነው እዚህ ውስጥ ያስገባቸው። አንድ ነገር የማሰምርላችሁና አስረግጬ የምነግራችሁ ግን የትም የማይደርስ ጋብቻ ቢኖር የህወሓትና የሻዕቢያ ጋብቻ ነው። እዚህ ሁሉ የሰሜን ፖለቲካ ውጥረት መሀል የጊዜያዊ አስተዳደሩ ሚና ምንድን ነው? ህሊና ቢኖራቸው ለሚጠፋው የሰው ልጅ ይጨነቁ ነበር፣ ይሰጉ ነበር። ህሊና የላቸውም። አይሰጉም። ለምደዋል ለምለምደዋል የኮሚሽኑ ስራ ራሱ ሁላችንም ልንተባበርበት የሚገባ ሁላችንም እጃችንን ልናስገባበት የሚገባ ሁላችንም የትብብር ክንዳችንን ልናሳይበት የሚገባ በአንድ ድምፅ እንዲሳ ገርክ ኮሚሽን ጋር ሲሄድ የሚያነሳው የወንበር ጥያቄ ነው። ሀገራዊ የግጭት መንስኤ የሆኑ የሚያጣሉንን የሚያከራክሩን ነጥቦች አይነጋገርም። ስለ ወንበር ነው፣ ስለ አራት ኪሎ ነው የሚያወራው። የሽግግር መንግስት እያለ ስለ አራት ኪሎ ነው የሚያወራው። ሁሉንም ነገር ለወንበር ነው የሚጠቀመው። የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳርቤት በማራኪ በማራኬ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ አንድ መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን፣ እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምን ዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪ የንግድ ሱቆችን በመሀል ፒያሳ ከአድዋ ሙዚየም ፊት ለፊት ጂ+5 ቅንጡ የገበያ ማዕከል ከ90 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴመር ሪል ኢስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልኝ። ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን አለን። እኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥተዋል። ዛሬም በቆይታችን በርከት ያሉ አቤት ጉዳዮችን የምናነሳ ይሆናል። አብራችሁን መቆየታችሁን እርግጠኛ ሁኑ። ላይክ፣ ሸር፣ ሰብስክራይብ አድርጋችሁም ጀምሩት። ይህን ቪዲዮ ስታዩ ዛሬ በርከት ባሉ ጉዳዮች ላይ የምንነጋገር ይሆናል። በተለይ በኤርትራ ቤተመንግስት የተፈጠረውን ውጥንቅጥ በኤርትራ ቤተ መንግስት ላይ የመጣውን አደጋ ኢሳያስ የገባበትን ችግር እንበረብራለን። ህወሓትና ሻዕቢያ ጠብ መግጠም ጀምረዋል። በምን እሱንም የምናይ ነው የሚሆነው። ሀገራዊ ምክክር እሱንም በጥቂት እንዳስሰዋለን። ጌታቸው ረዳና ወዲ ረዳን በአንድ ጠረጴዛ ያስቀመጠ እንዲሁም አንድ ፎቶ አምጥተን እንገምታለን። በኤርትራ ስቴዲዮም የተገኘው ጉምቱ የህወሓት ጀነራል ማን ነው? እሱ ፊቱን ደብቆ ለመገኘት ሞክሯል። እሱ ፊቱን ለመሸፈን ሞክሯል። ይህ ሰው ግን ይህ ሰው አይደለምን ብለን ምስሉን እያየን እንጠይቃለን። እስከ መጨረሻው አብራችሁን ቆዩ። እንግዲህ ኢትዮጵያን የነኩ ኢትዮጵያን እየነካኩ ያሉ አካላቶች አይሰነብቱም የሚል ግምት ብዙዎቻችን ጋር አለ። እኔ ሁሌም እንደምለው እንደማለው ውጫው አንድ እና ውድ ቃል የኔ ሀገር እንደ ልማዷ ታሸንፋለች። አንዳንድ ሰው ዝም ብዬ የምል ይመስለዋል። ታሸንፋለች። በዚህ እንደምታሸንፍ እርግጠኛ የምሆነው አሸናፊ ስለሆነች ብቻ አይደለም የገጠሟት ኃይሎች ማሸነፍ እንደማይችሉም ስለማቅ ነው። ጥቂት የማንሰጋው ጥቂት የማንፈራው ጥቂት የማንበረግገው ስለምናውቃቸውም ጭምር ነው። አሁን እነሱ የሚያወሩት ሚዲያ ላይ ባሉ ኮሚኩ አሌዎቻቸው ነው። ኮሚክ አሌዎች ዝም ብሎ አሉባልታ ማለት ነው። ኢሳያስ አፈወርቂ ከባድ አደጋ ገጥሞታል። አንዳንድ አካላቶችንም ለማነጋገር ሞክሬ ነበረ፣ ቅርበት ያላቸው ለጉዳዩ፣ ምናልባት ለወታደራዊ ሳይንሱ ቅርበት ያላቸው ሰዎች፣ ይህ ጉዳይ እንዴት ሊሆን ይችላል እውነት እንደሚባለው ይህ ስጋት ይኖርበታሉ የሚል ጥያቄ ያነሳው። ኢሳያስ አፈወርቂ ከባድ የሆነ የመፈንቅለ መንግስት አደጋ አንዣቦበታል። ኢሳያስ ይሄ መፈንቅለ መንግስት አደጋ ያንጃበበበት ከጀነራሎች ምናምን አይደለም፣ ከአዛውንቶቹ አይደለም። በመሰረቱ በታሪካችን ወደ ኋላ መለስ ብለን ዓለም ባለበት ታሪክም መለስ ብለን የተለያዩ ነጥቦችን ብናነሳ አዛውንት ሆኖ መፈንቅለ መንግስት አድርገው የተሳካላቸው ወታደራዊ ጀነራሎች ጥቂት የሚባሉ አይደሉም። ለኢሳያስ ስጋት ሊሆን የሚችለው አንድ ኮሎኔል፣ አንድ መቶ አለቃ፣ አንድ ሻለቃ ነው። ምክንያቱም ስር የሰደደ ጥላቻ በህወሓት ላይ አርግዘዋል። አሁን ጽምዶ የሚሉ ጥምዶ የሚለውጡት ቋንቋ አይኖራቸው የሚለውጡት ቋንቋ አይኖራቸውም። ይህ ስጋት ያንዣበበበት ኢሳያስ አፈወርቂ ይህንን ውጥረት ለማርገብ በከፍተኛ ሁኔታ ፍጥነት ያለው መብረቃዊ ጥቃት የሚለው አይነት ሴኮቱሬ እንደ ሰሜን እዝ ጥቃት አይነት ጥቃት በፍጥነት መፈጸም ፈልጓል። በፍጥነት ኢትዮጵያ ላይ ጥቃት መፈጸምን ፈልጓል። ይህንን ጥቃት መፈጸም የፈለገው ኢሳያስ አፈወርቂ ከሕወሓት ሰዎች ጋር ሲመካከር በሚዲያዎችም የሾለኩ አንዳንድ ሰነዶች እንደሚያሳዩት ጠብ ገጥሟቸዋል። በየት በኩል ኢሚዲኤት ኮዝ ሊሆን የሚችለውን ጥቃት እንፈጥም? በወልቃይት፣ በአፋር፣ በየት የሻዕቢያው ክንፍ ባልሳሳት የአፋሩን ክንፍ ፈልጓል። ይቺኛዋ ደግሞ ጁቬንቶስ የወልቃይትን ክንፍ ፈልጋለች። ገና ከጅምሩ ነው ጠቡ የሚደራው። ይህንን ወታደራዊ ሳይንስ ለማስላት አስመራ የነበሩ የህወሓት ከፍተኛ ወታደራዊ ጀነራሎች ነበሩ። እስቺን ፎቶ ይዋት። እዚህ ፎቶ ላይ በማስክ ተጠቅልሎ በኮፍያ ተጆብኖ በመነጽር ተከልሎ የምትመለከቱት ሰው ማን ይመስላችኋል? እስቲ ናቲ ዙሚን ዙማውት እያደረክ በደንብ ማን ይመስላችኋል ይህ ሰው? ግምቱ ለእናንተ ተውኩት። እኔና ቤቴ ግን ይህ ሰው ጀነራል ምግበይ ነው ብለን እናስባለን። ይህ ሰው ጀነራል ምግበይ ነው ብለን እናስባለን። ይህ ሰው በዚህ ሰዓት ከሕወሓት ከፍተኛ ወታደራዊ ጀነራሎች መካከል አንዱ ነው። በነገራችን ላይ ምግበይ አንድ ስጋት አለው። የህወሓት ሰዎች እንደ ክንፈዳኛው አሳልፈው ይሰጡኛል የሚል ስጋት ነበረበት። ይህንን እንዳያደርጉ በጦርነት በጣም ይሄ ጊዜያዊ አስተዳደሩ አሳልፈው ይሰጠኛል የሚል ስጋት ነበረበት። አንዳንድ የሚዲያ አካላቶችም ሲያነሱት ነበር። የራሳቸው አፎች ማለት ይህንን ስጋት ለማርገብ በፍጥነት አስመራ ይመላለሳል። ቶሎ በጣም ከፍተኛ ስጋት ያለባቸው አካላቶች ቶሎ ውጊያው እንዲጀመር ይፈልጋሉ። በኬዎስ በብጥብጥ በጠብ በደም መሃል ማምለጥን ስለሚፈልጉ ማለት መበጥበጥ ይፈልጋሉ። በጣም በከፍተኛ ሁኔታ አሁን ምግበይ በከፍተኛ ሁኔታ ኢንሴኩሪቲ ከሚሰማቸው ሰዎች መካከል አንዱ ነው። ህውሓት ይሄን ሁሉ መስ ፈጥራ ይሄን ሁሉ በጥፍ ፈጥራ እንዲህ ክብ ጭፈራ የጨፈረች ነው። አያ ይሄ ጭፈራ በነገራችሁ ላይ አሁን ያያችሁ አሁን ስክሪን ላይ ያያችሁት ያላችሁት የህዋቶች የነደብረ ጽዮን ጭፈራ የህውሓት ታሪኳ ነው ህውሓት እቺ ናት ታሪኳ። ይሄ ክብ ጭፈራ ነው። ከደደቢት እስከ ደደቢት፣ ከደደቢት እስከ ደደቢት ነው ታሪኳ። በቃ ከዚህ የበለጠ ምንም ታሪክ የላት። ከዚህ የሚልቅ ምንም ታሪክ የላት። እቺ ነች ህውሓት ክብ ጭፈራ፣ ከደደቢት እስከ ደደቢት ከስሁል ገሰሰ ጓዳ እስከ ፕላኔት ሆቴል በረንዳ ታሪኳ ሁሉ ይሄ ነው። ከአዲስ አበባ እስከ መቀለ፣ ከቆላ ተንቤን እስከ ቆላ ተንቤን ይህ ነው ታሪክ። ሌላ ታሪክ የላት እና ህዋቶች የጋራ ግብ ከሌላቸው፣ ለምሳሌ ብዙ ጊዜ እንዳልኩት በጦርነት ውስጥ ምክንያት ወሳኝነት ይኖረዋል ሂደት ወሳኝነት ኖሯል። ውጤት ያ ውጤት ነው። ሻዕቢያና ቲፒኤልፍ ሂደቱ ላይ ተስማምቶት ሊኖራቸው አይችልም። በነገራችን ላይ ህውሓት የራሷ የሆነ የጦርነት ስኬጁል የላትም። አሁን ላይ ያስቀመጠቻቸው ሴናሪዎች አሉ፣ የራሷ ግን የላትም። ምክንያቱም እነ አቶ ጌታቸው ረዳም እንደነገሩን ከሆነ ታፍ የሆነ ፍጥነት ያለው የሚንቀሳቀስ የዓለምን ፖለቲካ ማንበብ የሚችል ቡድን ከውስጧ እየተቀዛቀዘ መጥቷል፣ በከፍተኛ ሁናቴ። ማለት አሁን ህወሓት በጣም በሚያሳፍር ሁኔታ ከእሷ በላይ የተነዘዙትን የሻዕቢያ ሰዎች ነው የምትከተለው። የሻዕቢያ ሰዎች ናቸው የሚያዟል። የሻዕቢያ ሰዎች ናቸው እንደፈለጉም ያደርጓል። ይኸው አሁን እንኳን መብረቃዊ ጥቃት እንፈጥማለን ብለው አንዱ በወልቃየት ይሁን እያለ ነው፣ አንዱ በአፋር ይሁን እያለ ነው። አንቀዥቅዟቸዋል አንቀዥቅዟቸዋል። ከአንድ ወታደራዊ ሰው ጋርም ሳወራ ባለፈው ያሉኝን ነገር ሚዲያ ላይ ማንሳቴን እንጃ፣ ይሄ ውጊያ የእግረኛ ውጊያ አይሆንም የእግረኛ ውጊያ አይሆነም። እጅግ ዘመናዊ ትጥቆችን የያዘው የኢትዮጵያ አየር ኃይል ሊያሳልጠው ይችላል። መቋቋም አይችሉም እነኚህ ኃይሎች፣ ተቋቁሞ መቆም አይችሉም። የሚወሰድባቸውን እርምጃ ሊቋቋሙት አይችሉም። ከባድ ነው የሚሆንባቸው። አሁን ፖለቲካዊ ግለትና ፖለቲካዊ እብደት ነው እዚህ ውስጥ ያስገባቸው። ስለዚህ አሁን እኛ ሻዕቢያ የመጣበትን የመፈንቅለ መንግስት አደጋ ለመከላከል ቶሎ ነው በቃ እንትን የሚለው ቶሎ ነው ቀውስ ለመፍጠር የሚፍጨረጨረው። ተዋቸው፣ እነዛ እነ ስታሊን እነ ምናምን እነ ምናምን የሚያወሩትን ቶት የሉም እኮ የሉም። አንብበውታል። ምን ላይ እንዳሉ ተመልክተውታል። የቱ ጋር እንደቆሙ ራሱ የመሀል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳር ቤት በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ አንድ መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን፣ እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምን ዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪ የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት ጂ ፕላስ 5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴመር ሪል ስቴት ከዚህ በፊት ገንብተን ያስረክብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። አሁን እችን መብረቃዊ ጥቃት ፈጥመው ትርምስምስ መፍጠር ነው። ባይዘው ከድል ማዘግየት ነው። ወንበዴ ያለ ዱርዬ እኮ ሀሳቡ ሁሌም ይሄ ነው፣ ከድል ማዘግየት ነው። አሁን ኢትዮጵያ መስከረም ላይ ህዳሴ ግድብ ልትመርቅ ነው እና ከዛማ እናዘግያት። አፍሪካዊቷን ሰሜን ኮሪያ ቢማር ረጅሙ ኪም ጆንግ ኡን ይሄ ሰውዬ ያምዋልኩ ጤነኛ አይደለም እኮ ባይዘው ጤነኛ አይደለም እኮ እኔ ጤነኛ አይመስለኝም። የህወሓትና የሻቢያ ሰዎች እግዚአብሔር ለሚወደው እኔ ጤነኛ አይመስሉኝም፣ ላይክ የሆነ ሜንታል ፕሮብሌም አለባቸው። የእውነቴን ነው፣ ይሄ የሆነ ቀልድ ምናምን አይደለም ምለው ያለሁት የሆነ ሜንታል ፕሮብሌም አለባቸው። ከባድ የሚባል ሜንታል ፕሮብሌም ነው ያለባቸው። ከባድ የሚባል ሜንታል ፕሮብሌም ማለት የሴራ ፖለቲካም እኮ አይነት አለው የተንኮል ፖለቲካም እኮ አይነት አለው። የሸር ፖለቲካም እኮ አይነት አለው። የደባ ፖለቲካም እኮ አይነት አለው። የእነኝኞቹ ከፋ ከፋ። አንድ ነገር ማሰምርላችሁና አስረግጬ የምነግራችሁ ግን የትም የማይደርስ ጋብቻ ቢኖር የህወሓትና የሻዕቢያ ጋብቻ ነው። ማርክ ማይወርድ ትንሽ ጊዜ ብቻ ጠብቋቸው፣ እንስቃለን በአደባባይ። አሁን እቺ የሚያስቧት ምናምን ምናምን አሂሂ አሂሂ እነኚህ ሰዎች ባይ ዘ ወይ፣ የኢትዮጵያ መንግስት በራሱ ወደ ግጭት እንዲገባላቸው ብዙ ስራ ሰርተዋል። በራሱ ማለት ነው፣ አበሳጭተውት ጦርነት እንዲከፍት እንካ ሰላንትያ እያልገጥምም ከስራ ከሌለው መንግስት ጋር ብሎ ላሻላቸው፣ እንካ ሰላንትያ እያንገጥምም ምናምን ብሎ ላሻላቸው መንግስታቸውም ጭምር እየጮህና እየለፈለፈ ማለት ነው። እና እናውቃለን እንናገር እናልቃለን ብለን የምናቅ። አሁን እኔ አልገባኝ፣ በዚህ ሁሉ ውጥረት መሃል በዚህ ሁሉ የሰሜን ፖለቲካ ውጥረት መሃል የጊዜያዊ አስተዳደሩ ሚና ምንድን ነው? ምንድን ነው? ህወሓት ነው ወይንስ ታደሰ ወረደ ነው ትግራይን አሁን እየመራ ያለው? የምን ማለት ምንድን ነው እየሆነ ያለው? ጦርነት ማስቀረት የሚችል ስራን መስራት ያለበት ማን ነው? ምክንያቱም ጦርነት እንትን ነው ይሄ የማይቀር ይሄ ምንድነው የሚባለው፣ ስለፈለክ የምታስቀረው ነገር ስላልፈለክ በቃ እኔ አልዋጋም ስለማልዋጋ እንዳትዋጉኝ ማለት የምትችለው ነገር አይደለም። በተለይ ሻቢያና ህውሓት ሲሆኑ፣ ማለት ከጥሩ ጥሩ ተደባዳቢ ጋር መደባደብ እኮ ያባት ነው። እንዲህ አይነት ጀለፈፎች ጋር ጠብገጥመ ያቆሽሸዋል። ተስፋ ከቆረጠ ጋር ሀይል ጋር ኮ መጣላት እኮ ችግር ነው። ምንም አያደርግም ግን በቃ ተስፋ ቆርጧል። እሱ የሚያጣው ነገር የለም። አሁን ህወሓቶች ለማጣት የሚሰጉት ነገር የለም። ህሊና ቢኖራቸው ለሚጠፋ ሰው ልጅ ይጨነቁ ነበር፣ ይሰጉ ነበር። ህሊና የላቸውም፣ አይሰጉም። ለምደዋል፣ ደም ለምደዋል። ውቃያቸው ደምጣሉ፣ ደምጣሉ ነው የሚላቸው መሰለኝ፣ አላቅም። እኔ ደም ለምደዋል። የት ድረስ ነው የሚሄዱት? አላውቅም። ግን ጊዜው ያስተዳደሩ ሚናው ምንድን ነው? አሁን ትላንትና ጌታቸው ረዳና ታደሰ ወረደ አንድ አዳራሽ ለሀገራዊ ምክክር ቁጭ ብለዋል። ሀገራዊ ምክክሩ በጣም ጥሩ ነው፣ በነገራችን ላይ ታላቁ ጅማሮ ነው። ታላቁ ድህነት እዛ ውስጥ ነው ያለው። ታላቁ እረፍት እሱ ውስጥ ነው ያለው። ከባድ እርምጃ ነው። ምክንያቱም ካለመነጋገራችን በጣም ብዙ ቀውስ የመጣው አክቹዋሊ ሀገራዊ ምክክር ኮሚሽኑ ላይ ብዙ አስቂኝ ነገሮች እየተፈጠሩ አየሁ። እስቲ አንድ ወሬ ልንገራችሁና ሁለት አክቲቪስቶች ሀገራዊ ምክክር ኮሚሽኑ ላይ ለርቅ ተጠርተው ተጣሉ አሉ። ኧረ ጉድ ነው ዘንድሮ። አስታርቁ ተብሎ ተጠርተው እኮ ነው፣ እንመካከር ተብሎ ተጠርተው በፌስቡክ ፖስት ተጣሉ። ጅማሮው ጥሩ እኮ ነው ልናጥላለው የሚገባ ነገር አይደለም፣ ግን ሁሉም ሀሳቡን መስጠት አለበት። ግን ብቻ ግን ለሀገራዊ ምክክሩ ለእርቅ ኮሚሽን ተጠርተው ተጣሉ ተጣሉ እና አሁን ሀገራዊ ምክክር ኮሚሽኑ ከሀገራዊ እርቁ በፊት እነዚህን ሁለት ሰዎች ማስታረቅ ይኖርበታል። ኧረ ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው። ዋለ ዘፋኝ፣ እንደው ነገረ ነገራችን ይገርመኛል አንዳንዴ ዘመነ ጉንቢት ሰው አስተውልም ነው ወይንስ እኛ አላወቅንም? እነሱ ናቸው ትክክል እኛንን ትክክል ያልሆን ነው። ሰው ይሉኝታቷል እንደ ድሚ መሆን አቅቶታል። አላቅም ላይክ ሁሉም ሰው ላይ ለምን እንደዚህ እንደሆነን እራሱ አይገባኝም። እኔ እኔ ስም አልጠራም ማለት እንዳሉ ደግሞ እንትናን እንዛ ትሉኝ ብቻ ግን ይማረን። እንደ ሀገር ይማረን ነው የሚባለው። ይማረን። አንዳንድ ነገራችን ለርቀ ተጠርቶ ህዝብ እንዲያስታርቁ ተጠርቶ ተጣሉ። አይገርም። ሆኔ የዕለት ሳቄን አትንሳይኛ ለሰው ጠዋት ጠዋት የዕለት እንጀራችንን ስጠን ዛሬ ብለን ጠልየን ስናበቃ የዕለት ሳቃችንን አትንሳን ማለት አሪፍ። እንዲ አይነት የሚያስቁ ነገሮች ሲገኙ መሳቅ ነው እንዴ። እንሙት እንደኛ ታፈን እኮ ወገን እንሳቅ እንጂ ሀገራዊ ምክክር ጥሩ ጅማሩ። እዚህ ሀገራዊ ምክክር ላይ ትላንት የፌዴራል ተቋማትን የሚመሩ ሰዎች ተገኝተው ነበር። በዛ ከተገኙ ሰዎች መካከል ታደሰ ወረደና ጌታቸው ረዳም ነበሩበት። ጥሩ ነው፣ ይበለም ያሰኝ ነው። በኢትዮጵያ ታሪክ እንደው ጌታቸው ረዳና ብርሃኑ ነጋ አንድ ጠረጴዛ ላይ ቁጭ ብለው ለንግግር ሲቀመጡ ስታይ በጎ ጅማሩ። እችንም የፖለቲካ ምዕራፍ ከፈታት የአብይ አህመድ አስተዳደር ገብቷል። ይሄ ብቻውን ብዙ የምናወራበት ጉዳይ እኮ። ቢገባን ብንተባበር ተመቻችቶልን ነበር፣ ብንደማመጥ መንገዱ ተሰርቶልን ነበር፣ ብንከባበር ሜዳው ተሰጥቶን ነበር። የኛው ነበር፣ የትም አይሄድብንም ነበር። ግን እኛ ከመከባበር ይልቅ ለመደነባበሩ፣ ከመስማማቱ ይልቅ ለመጠላላቱ፣ ከመዋደዱ ይልቅ ለመተናነቁ፣ አብሮ ከመሆኑ ይልቅ አብሮ ለመጥፋቱ ነው የምንቀርበው እና የምንጠጋው ይመስለኛል። ትልቁ ችግራችን እሱ ነው እንጂ አሁን ብርሃኑ ነጋና ጌታቸው ረዳ አንድ ጠረጴዛ ላይ ቁጭ ብለው ስታይ ሊገርም እኮ ይገባል። ልትደነቅበት እኮ ይገባል። ይሄ ይህ በጣም ትልቅ ትልቅ ትልቅ ነገር እኮ የምሬን ነው። በጣም ትልቅ ነገር እኮ ተራ ጉዳይ እኮ አይደለም። ይሄ ብቻውን እኮ ብዙ የሚወራበት እንዴት አሁን እርቅ ኮሚሽኑ አሁን ቅድም ያልኳችሁ ይሄ ስላቁ ምናምን በሁለት ሰዎች ነው ሱንት እና በእርቁ አይደለም በኮሚሽኑ አይደለም የኮሚሽኑ ስራ ራሱ ሁላችንም ልንተባበርበት የሚገባ ሁላችንም እጃችንን ልናስገባበት የሚገባ ሁላችንም የትብብር ክንዳችንን ልናሳይበት የሚገባ በአንድ ድምፅ እንዲሳካ ምክንያቱም አብዛኛው ጨዋታችን ካለመነጋገር የመጣ ነው ለመነጋገር ዝግጁ ካለመሆን ይመጣል በተለይ እንደማስ የገባንበት ብዥታ እሱ ነው መነሻው። እውነተኛ የሆነ እርቅ፣ እውነተኛ የሆነ ንግግር ያስፈልጋል። አንዳንዱ ለእርቅ ኮሚሽንና ለንግግር ኮሚሽን እንትን የሚለው የሚያጥላለው እንትን ይመስለዋል። ይሄ የሽግግር መንግስት ሊያደረጉ ይሞክራል። የእርቅ ኮሚሽኑ አይ የእርቅ ኮሚሽኑ የእርቅ ኮሚሽን ጋር ሲሄድ የሚያነሳው የወንበር ጥያቄ ነው። ሀገራዊ የግጭት መንስኤ የሆኑ የሚያጣሉንን የሚያከራክሩን ነጥቦች አይነጋገርም። ስለ ወንበር ነው ስለ አራት ኪሎ ነው የሚያወራው። የሽግግር መንግስትም እያለ ስለ አራት ኪሎ ነው የሚያወራው። ሁሉንም ነገር ለወንበር ነው የሚጠቀሙበት። አትሊስት እስቲ ይሄንን ለህሊና ተጠቀሙበት። አትሊስት እስቲ ይሄንን ለቀጣዩ ትውልድ መዳንና አረፍ ተጠቀሙበት። እናንተ እንደሆነ እማትድኑ ሆናችኋል፣ ተጠቀሙበት። እና ጌታቸው ረዳ ትላንትና የፓርቲያቸው መግለጫ ላይ አልተገኙም በህመም ምክንያት ተብሏል። ግን እሳቸው ከዛ ከዚህ ከሀገራዊ ምክክር ኮሚሽኑ በኋላ ታሞ ከሆን አላቅ እዛ ነበሩ። ግን ግን በጤና እክል ምክንያት ሸራተን አልተገኙም። አቶ ጌታቸው ረዳ ምህረቱን ይላክሉት፣ ሌላ ምንም አንልም። ፓርቲያቸው መግለጫ ሰጥቷል። ፓርቲያቸው በሰጠው መግለጫ እንግዲህ በትግራይ አዲስ ኃይል ያስፈልጋል፣ አሁን ያለው ኃይል በቅቶታል፣ አማራጭ የፖለቲካ ኃይል ስለሚያስፈልግ ከህወሓት ይወጣን ከመቶ በላይ የምንሆን ሰዎች ተጣምረን ይህንን ፓርቲ መስርተናል። ፓርቲያችንን ይዘን ወደ ትግራይ ተመልሰን የምስረታ ጉባኤያችንን እናካሂዳለን። እንግዲህ ህወሓት ወዬ፣ መጣንልሽ ወዮልሽ ብለዋታል። እንግዲህ እንዲህ ነው እየሆነ ያለው። ነገሮችን ማየት አስፈላጊ ነው። የኤርትራ ቤተመንግስት ውጥረት ላይ ነው። ህወሓት ተተኪ ኃይል እየመጣባት ነው። ስለዚህ ሁለቱም እየመጣባቸው ያለውን ጎርፍ ለማምለጥ መብረቃዊ ጥቃት ማድረግ ያስባሉ። ጦርነት መጀመር ይፈልጋሉ። ከኤርትራ ቤተ መንግስት የሾለከው ሚስጥር እሱ ነው። በቃ ጦርነት ይጀመር በዚህ ጋ ወይስ በዛ ጋ የሚለው ጋር ደርሰዋል። ጦርነት ይጀመርን አጋምሰውታል። አሁን በዚህ ጋ ይከፈት በዛ ጋር ናቸው። በየቱ ጋ ይሁን ጦርነቱን በየቱ ጋር እናድርገው ቤቱ ጋር ጥቃቱ ይጀመር የሚለው ላይ ናቸው። እዚያ ጋር ደርሰዋል ማለት ነው። ስለዚህ በደንብ አርጎ መመልከት፣ በደንብ አርጎ ማየት፣ በደንብ አርጎ መበርበር ያስፈልጋል። ባንዳና የባንዳ ፍልፋ ፍልፋዮች ቆም ብላችሁ ማሰብ ብትጀምሩ ሸጋ ነው። የተወሰኑ ነጥቦችን ሰካክተን ስንመለከት ይህንን ነው የምናየው። ደፍረው የኢሚዲያት ኮዙን ካርታ ይመዛሉ። እሱን አብረን የምናየው ይሆናል። ግን ሁለቱም ያጠላባቸውን ስጋት ለማምለጥ ነው እየተፍጨረጨሩ፣ እየተንደረደሩ እና እየተሯሯጡ የሚገኙት እና ከዛ አንጻር ማየት፣ ከዛ አንጻር መመልከት፣ ከዛ አንጻር መበርበር የግድ የግድ የግድ ይላል። በዛ መንገድ እንድትረዱት ይሁን እኔ፣ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ የዮሐንስ ኮርነር ቤተሰቦች፣ ቸር ቆዩን። የነገ ሰው ይበለን።